መለወጥን የመሰለ ነገር ግን አታገኙ በህይወታችሁ ላይ እሱን እለፉትና ወደ ብስለት እንሂድ። ልሳን ጸልየ ትንቢት ጨምረህበት አጋንን ትወጣ ቀን ቀና ብለ ሰው አልሰማ የሚያልክ ቀን በእውነት የጊዜ ጉዳይ ነው። በአካል ባትሄድም ናቹራል ነው። ልጅነትን መሻር የመጀመሪያ ትምህርቱን እንለፈውና እንደገና ስለ ክርስቶስ አለ ሌላ ትምህርት

ተላፉ አንዳንድ ነገር ላይ ቀይሩትና ወደ ወንጌል ኑ፣ ኑ ወደዚህ ወደ ክርስቶስ ኢየሱስ፣ ወደ በሰለው ነገር ተለወጡ፣ ቀይሩት፣ መልካቹ ይቀየር፣ ወደ እግዚአብሔር ኑ፣ ምሰሉት። ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያ ትምህርት ትተን ወደ ብስለት እንሂድ። የመጀመሪያ ትምህርት አያስፈልግም አይደለም እያለ ያለው የመጀመሪያ ትምህርት አያስፈልግም እያለ አይደለም ያለው። የመጀመሪያ ትምህርቱን እሱን ይዛችሁት ሁልጊዜ እዛ የመጀመሪያ ትምህርት ላይ አትመላለሱ ነው እያለ ያለው። ስለዚህ ወደሚቀጥለው ነገር እንሂድ ነው፣ ወደ ብስለት እንሂድ ነው ያለው። ያንን እርሱት፣ ያንን ተዉት። አያስፈልግም አይደለም ትምህርቱ። መሰረት ያስፈልጋል፣ ግዴታ ነው። መሰረት ላይ ግን ድጋሚ አይመሰረትም። መቼስ በእውነት የሚሰራ ቤት ላይ አሁን ይሄ ቤት ሲሰራ መሰረት የመመሰረቱ ስራ በጣም መሰረታዊ ነው። በጣም አስፈላጊ ነው። ምንም አይተካም የመሰረት ስራ። የመሰረት ስራ ግን ሁል ጊዜ የመጀመሪያ ስራ ነው። ቀጣይ ደግሞ ስራ አለ። ወደ ብስለት ደግሞ መሄድ አለብን። ስለዚህ እናንተ ስለ ክርስቶስ የሰማችሁት የመጀመሪያ ትምህርት አለ፣ አዎ፣ እሱን እለፉትና ወደ ብስለት እንሂድ። ምናልባት ትላንትና የመጣ ሰው ትላንትና ስለመጣ ገና ብዙ ነገር ስለማያውቅ የሚሽረው የልጅነት ጠባይ ሊሆን ይችላል። አንዳንዶቻችን ደግሞ ከዛ ትንሽ ፈቀቅ ያለ ልንሆን እንችላለን፣ ግን በእግዚአብሔር ቤት ውስጥ እድገት አያቆምም። እድገት አያቆምም። ብስለት አይቋረጥም። በቃ በስሏል ጨርሷል ተብሎ ተመርቆ የሚያቆም የለም። እድገት አቁመሃል ማለት መሞት ጀምረሃል ማለት ነው። አይ አም ኮምፕሊት ያልክ ቀን የለም። በእውነት መጸሌ ካቆንኩኝ መንፈሳዊ ነገር ላይ አክቲቭ መሆን ካቆምኩኝ ይህንን ማቆመው እንደ ጨረስኩ ተሰምቶኝ ከሆነ አብቅቷል። ከዚህ በኋላ ምን አለ ያልኩ ቀን በልሳን ጸልየ ትንቢት ጨምረበት አጋንንት ወጣ ቀን ቀና ብለ ሰው አልሰማም ያልክ ቀን በእውነት የጊዜ ጉዳይ ነው። በአካል ባትሄድም ሁልጊዜ ብስለታችን ማቹር ማድረጋችን የሚለካው ከክርስቶስ አንጻር የጳውሎስ አልቲሜትሊ ከፊቱ የሚያስቀምጠው ፎከስ አድርጌ እሄዳለሁ። ያንን እየሻር ሌላ ለመያዝ ይህን እየተወኩ ሌላ ለመያዝ የሚለው ክርስቶስን ነው። የመጨረሻ ደብዳቤው አደል የሁለተኛ ጢሞቴዎስ ምዕራፍ አራት ላይ አንተ ጋራ ያለውን በርኖሱንና ጥቅልሉን ላክልኝ እኮ ያለው። ምን ይሰራለት አልጥቅልል ወደ ጌታ ልሄድ እንደሆነ እሱም እርግጠኛ ነው ሩጫ ጨርሻለሁ ሃይማኖት ጠብቅያለሁ ያለው መልካም ገድል ተጋድያለሁ ወደ ጌታ መሄዴ ነው ብሎታል እኮ ምናልባት ላደርስብኝ ትችላለ ልምጣ እንኳን ብትል ብትመጣ ደስ ይለኛል ግን ላደርስብኝ ትችላለ ለምን አንተስ ክትመጣ እኔ ቀድሜ ልሄድ እችላለሁ ምናልባት ስትመጣ ባታገኘኝ በእግዚአብሔር ቤት መኖር እንዴት እንዲገባ ጽፍልሃለሁ ጳውሎስ ወደ ጌታ ልሄድ እንደሆነ እርግጠኛ ነው ወደ ጌታ ሊሄድ እንደሆነ እርግጠኛ ሆኖ ምንድን ነው አምጡ የሚለው ጥቅልል? ለምን ሊያነብ ጳውሎስ የደረሰበት መንፈሳዊ ደረጃ ብዙዎቻችንን የሚያስቀና በጣም ብዙ ጊዜ የምናጠናው የምንጸልየው፣ የምንተጋው ይሄ ሰው የደረሰበት ቦታ ለመድረስ ሊሆን ይችላል። ይሄ ሰውዬ ራሱ ምን ይላል እዚህ ሁሉ ጋር ደርሶ ጥቅልሉ ላክልኝ። ስለማያቀው ነው ያቀዋል፣ ስላላነበበ ነው። እሷን አንብቦት ነው ለጢሞቴስ የሰጠው። እና ደግም ያነቡዋሉ። ለምን እድገት አይቆምም? እስክ ሞት አጠናል። ምንም ማያቅሰው ነው የጨረሰ የሚመስለው። እምታቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታቁት። ወደ ጌታ ስትጠጋ ከበራል፣ ጥቂት ብርሃን ይልቅ በጣም ብዙ የሚቀረ ነገር እንዳለ በደንብ አንድረስታ እንድታደርጋለህ፣ ዴብዝ መጨመር ያስጨንቅሃል ርዕስ ላይ አስጨንቅ ይችላል። ርዕስ ኦልሬዲ ኢየሱስ ሊሆን ይችላል። ኢየሱስ ላይ ያለ ጥልቀትን መጨመር ግን የሁል ጊዜ አሳይመንት ነው የሚሆነው። እንደግ፣ እንለወጥ፣ እንሂድ። ወዴት? ወደ ብስለት። ወደ ፐርፌክሽን አይደለም ወደ ብስለት ማቹር። ወደ ማድረግ እየሻርክ መሄድ አለብህ። ናቹራል ነው ልጅነትን መሻር። በጣም ተለቅ ሰው ሆኖ በጣም እንደ ልጅ ቢሆን በጣም ረጅም ዘመን ኖረው ግን ስቲል እዛው ጋ ናቸው። ፋየት ያደርጋል። ምዕራፍ አምስት አልበቃ ለው ምዕራፍ ስድስት ላይ መጣ። የልጅነትን የመጀመሪያ ትምህርት እንሻር ስለማ ስለ ክርስቶስ እና ወደ እዛው ክርስቶስ ላይ ወደ ብስለት። አሁን ክርስቶስን ማወቅ የልጅነት ትምህርት ነው። ወደ ሌላ ነገር እዶጎ አይደለም ያለው። ስለ ክርስቶስ የመጀመሪያ ትምህርቱን እንለፈውና እንደገና ስለ ክርስቶስ አለ ሌላ ትምህርት ማደግ በጣም ጊዜ ይፈጃል፣ ጊዜ ይፈልጋል። እንዳልኳችሁን እድገት ምትሃት አይደለም። አቤት እድገት በጸሎ ቢሆን የእጀ ተጭኖ ቢመጣ በኢየሱስም እደግ እድግ ብቃል ብቅል አደለም እና እድሜ፣ ጊዜ፣ ጉልበት ኢንቨስትመንት በጣም ነው ኮንሱም የሚያረግብህ ግን ማደግህን ስታየው ወርዝ ያደርጋል። መለወጥ በእግዚአብሔር ቤት ውስጥ ያለ ትልቅ ነገር ነው። መለወጥ ወላጅ አለ። ሰማይ ማደግህን የሚያስደስተው አለ። ማቹር አረገ ይላል፣ ጸሎትን ሲሰማ፣ ጸሎት ቀይረህ አብላኝ፣ አጠጣኝ፣ አልበሰ ከማለት አልፈህ ልጅህን ግለጥልኝ ስትለው ሆው ይላል አብ የሚበላ እኔ ልጄ ጸልዮ ነው እንዴ? ጫማ መገዛለት ዳዲባክ ሚ ግዴታ ነው። እኔ ነው እግሩ ነኝ እንጂ ነገር ይጠበዋል ብዬ እምገዛለት፣ ጸል ያል ጸል ጫማ ሰጠዋለሁ። እኔን ስለማወቅ ግን ከኔጋ ፌሎሺፕ ያረጋል። አይ የአባት ኃላፊነት አለ። የልጁስ ፌሎሺፑን ኢንቲሜሲውን ሲጨምር ቁርኝቱ የነፍስ ሲሆን እኔን አንደርስታንድ ያረገኛል። እኔን አንደርስታንድ ሲያረገኝ እምገዛለት ጫማ አይደለም የእኔ ሆኖ በሙሉ የእሱ እንደሆነ ይገባዋል። ምን ያህል እንደምወደው ሲያቅ የሴኩሪቲ ጥያቄ ነው። አይ ልክ እሱን አንድርስታንድ ስታደረገው እግዚአብሔር ማን እንደሆነ ሲገባ አንዳንድ ነገር ያንን በማወቅ ውስጥ ይሻራል። እምፈራው ነገር ምነክቶ ነው ትላለ፣ ትስቃለ። ባይዘ ወይ ጥሩ ነው፣ በጊዜው ጥሩ ነው። ስታድግ አይ እሱ ልክ እንዳልሆነ ሲገባ፣ አይ ልክነህ እያደክ ነው ማለት መሻር እንዴ ደጉ፣ ተለወጡ፣ ቀይሩ፣ መልካችሁ ይቀየር፣ ወደ እግዚአብሔር ኑ፣ ምሰሉት። እኔ የመጀመሪያ የተወለደ ቀን ሳየው፣ እንባህን አትቆጣጠርም። ልጅህን ስታይ አታቆምኩ። ከዛን ቀን እኮ ነው ያየኸው። ከዛ ቀጥሎ የሚጠይቁት ምንድን ነው? የመልክ እያደገ ነው አንቺን መሰለኔን። ስማ የተወለድክ ቀን ያመሰገነ አባትህ ፊትህን ቼክ ያደርገዋል። ብታቆርም በቀላም ችግር የለውም። መልኩ ማንን ይመስላል? ጎረቤት ከመሰለ ስማ፣ እሳቸው ነው የሚመስል ልጅ ወለድኩ ነው የሚለው አባት። አባትን ፈልጎ ወደ ቤት ነው የሚልክ። ማደግ ይለያል። ኖረ ኖረ ጌታን ካልመሰልክ አወላለድህን ነው ቼክ የምናረገው። ማደግ ናቹራል ነው። አድገ ግን ፊትህ ካልመጣ እድገታችሁ ላይ ሲሪሱኑ እኔ ቤቴ የማልቀልደውን ነገር ቸርች ልቀልድ አልችልም። ለምንድን የሉ ትግል መተኛት ስለማይናፈቅ ነው አይደለም? መድከም ደስ ስለሚል በፍጹም ለምንድ ነው መልኪምጣ የእግዚአብሔር ቃል ለምን ፎከስ ነገ ካለር መልክ የአጥንት ስትራክቸር ቁመና አዲሱን ሰው እንዲመስል የጌታ መንፈስ ባለበት በዛ አርነት አለ ይላል የተጻፈውስ ለካራክተር ነው ከክብር ወደ ክብር እንለወጣለን የሚለው ለምንድነው ብትጠቀሙት እናንተ ካለበት ሌቭል ወደሚቀጥለው የክብር አገልግሎት አይደለም ስለ ካራክተር ነው ኢየሱስን ስለ መምሰል ነው የሚወራው ክፍሉ ኢየሱስን ስለ መምሰል ነው የሚያወረው ጠባይን ስለ መቀየር ነው የሚያወረው እርሱን እስክንመስል እንለወጣለን በምን በተገለጠ ፊት እያየ ነው እንደ ሞዴላችን ፊታችን ተቀምጧል አልቲሜት ሞዴል ሆኖ ኢየሱስ አለ እና እሱን ወደ መምሰል ከእለት ወደ እለት ምንድነው ፕሮሰሱ ትራንስፎርም ለማድረግ ሪፎርምና ሪስቶር ለማድረግ አይደለም ትራንስፎርም ለማድረግ የፈረሰ ለማደስ አይደለም፣ ለመለወጥ ነው። እየወደቁ መነሳት፣ እየፈረሱ መገንባት ብቻ አይደለም መለወጥ። መለወጥ ምንድን ነው? የመጀመሪያውን መሻር ነው መለወጥ። ቅርጽ ይቀይራል መለወጥ። መልክን ያመጣዋል መለወጥ። ያሽርሃል። ብዙ ነገር ማደግ፣ መሻር፣ አንዳንዱ ነገር መሻር፣ መለወጥ፣ መቀየር ውሳኔ ይፈልጋል። ጭካኔ ይፈልጋል። ቆራጥ መሆን ይጠይቃል። እላስ ጨራሽ ነው አይኖ በእውነት እኔ እዚህ ጋር ቆሜ እንደምሰብከው ቀላል አይደለም። እላስ ጨራሽ ነው። የፈለገ ግን ዋጋ ያስከፍለን መለወጥን የመሰለ ነገር ግን አታገኙም። በህይወታችሁ ላይ ባላችሁበት ለመኖር እኮ ምናልባት ሊበቃችሁ ይችላሉ። ከያዛችሁት ነገር ለማደግ ስለምትፈልጉ እንቅልፋችሁን ትከለክላላችሁ፣ ጉልበታችሁን ታወጣላችሁ፣ ጊዜያችሁን ትሰዋላችሁ። አንዳንድ የፋሚሊ ታይማችሁን ሁሉ ሰክሪፋይ ታደርጋሉ። ለምን? ለውጥ መሬት ላይ ላለ ነገር እንኳን አትላፉ። አንዳንድ ነገር ላይ ቀይሩትና ወደ ወንጌሉ እስቲል ስለ እጅ መጫን እያወራ አሁን ዕብራውያን የደብዳቤው ተደራሲያን ስለ እጅ መጫን እንደገና መሰረት እንመሥርት ሲላቸው ስለ የትኛው እጅ መጫን እንደሆነ ይገባቸዋል። የስርየትን ስራ ከዚህ በኋላ አዲስ ኪዳን ነው የሚመጣ። በግ ለዚህ አገልግሎት የሚውል የተለየ ሌላ አይነት እንስሳ አይመጣም። እጁን ጭኖ የህዝብን ኃጢአት ላዩ ላይ አራግፎ ወደ ምድረ በዳ ማንም ወደማይደርስበት ዱር የሚለቀቅ እንስሳ የለም። ተሽሯል። እሱ ሌላ መጥቷል። አሁን የኃጢአት ስርየት የሚከናወንበት ሌላ መጥቷል። እና እንደገና እናንተ ስለ ኃጢአት ስርየት ስታስቡ በብሉይ ኪዳን ስላለ መስዋዕት እንዴት ታስባላችሁ? አሁን የኃጢአት ስርየት በዚህ በኩል አይመጣም። እና ይሄ ተሽሯል አልፏል። ይሄ መሰረት ነው ለሚመጣው ነገር እግዚአብሔር መንገድ ኦልሬዲ እየጠረገበት የነበረበት ጉዳይ ነው። መሰረት ስራ ነው ይሄ። ይሄ አያስፈልግም አይደለም ተሽሯል። አሁንስ ሽሮታል ማ ኢየሱስ ክርስቶስ መጥቶ ኢየሱስ በመስቀል ላይ ስለ ሰው ልጆች ኃጢአት ሞተ። የዓለምን ሁሉ ኃጢአት ወሰደው። ታዲያ ወደዚህ እደጉ እንጂ በመጸለይ ብዛት ኃጢአቴ እንደሚሰራ የማስብ ከሆነ እዚህ ፍየል ላይ እጅ እንደመጫን ነው። ኢየሱስ ነው ኃጢአቴን የሚያስወግደው። በማከናውናቸው ክንውኖች እግዚአብሔር በደልን ይደመስሷል እንዳትሉ እግዚአብሔር ኃጢአት ማስወገጃው ልጁ ብቻ ነው። ኃጢአቴን በሙሉ ወስዶታል። ተናዝጃሉ ማረኝ አልከው፣ እጅን አንስታ ወሰደው። በጣም በጣም ይደንቁኛል። በዚ የብሉይ ኪዳን አባቶች የሙታን ትንሣኤ ወደፊት እንዳለ ገብቷቸው ተናግረዋል። ከፍተኛው የሞተ አንተን ዘይ በክርስቶስ ኢየሱስ በኩል ግን መጥቷል እና እንደገና ወደ ብሉይ ኪዳን አትጎትቱን ይላል። ይሄ ሰውዬ አትጎትቱን፣ ኦሬዲ አምናችኋል፣ አው ድናችኋል። በአዲስ ኪዳን የወንጌል ሆነ ተመስረታችኋል፣ አው ወደ ኋላ አትመለሱ፣ አትመለሱ። ኢየሱስ ልጅነት ነው ሻሩት ወደ በሰለው እንዴ? የትኛውን የበሰለው? የሚቀጥለው ላይ የሚያነሳው አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔር ቃልና የሚመጣውን ዓለም ኃይል የቀመሱትን በኋላ ግን የካዱትን እንደገና ወደ ንስሓ መመለስ ምን አይልም? አይቻልም። አሁን ይሄ ሰውየዋን እንደገና መመለስ አይቻልም የሚላቸው ሰዎች ምን አይነት ናቸው? አንድ ጊዜ ብርሃን የበራላቸው ይላል። ብርሃን በርቶላቸዋል ይላል። ቀጥሎስ? ሰማያዊ ስጦታ ቀምሰዋል ይላል። ቀጥሎስ? ከመንፈስ ቅዱስ ተካፋዮች ናቸው ይላል። ከዛስ? መልካሙን የእግዚአብሔርን ቃል፣ ቀጥሎስ? የሚመጣውን ዓለም ኃይል የቀመሱ እና የኃጢአት ስርየት በክርስቶስ ደም በኩል ነው። በቃ ኦልሬዲ፣ እግዚአብሔር ከኃጢአት ጋር የነበረውን ጉዳይ በልጁ በኩል በመስቀል ላይ ጨርሷል። ሰው ሲበድል እግዚአብሔር በየጊዜው የሚያቀርበው መስዋዕት የለውም። ኢየሱስ ለአንዴና ለዘላለ መስዋዕታችን ሆኖ በእግዚአብሔር ፊት ቀርቧል። የቀረበው ደግሞ ቅድም እንደዘመረ ነው፣ የራሱን ደም ይዞ ገብቶ ነው እና ወደኋላ አትመለሱ። ኑ ወደዚህ ወደ ክርስቶስ ኢየሱስ ወደ በሰለው ነገር